ሰላም ሰላም እንዴት ናችሁ? ይህ ሰለሜ ሰለሜ የዳንስ ውድድራችን ነው። ሳምንት አምስት ተወዳዳሪዎችን ወደ እናንተ አቅርበናል። እንዴት ናቸው? ስራቸውስ እንዴት ነው? እናንተስ ለቮት ተዘጋጃችሁ? ዛሬ አምስት ምርጥ ተወዳዳሪዎችን ይዘን መተናል። እነሱን ነማን ናቸው? ምንስ ያስደስታችኋል? ምን ምን ስራ ሰሩ? እስቲ አይተን እንመለስ። እሺ እንታወቅ። እኔ አርሴማ ክብሩ እባላለሁ በቲክቶክ ስሜ አርሱ። እኔ ስንታየው በቀለ እባላለሁ በቲክቶክ ስሜ ትንሿ ስሜ። እሱ ባለው ጋሻ ይባላል። አቡ እባላለሁ በቲክቶክ ስሜ እንደምታውቁኝ፣ ዳንሰኛ እና ኬሮግራፈር ነኝ። ሱራፌል እባላለሁ ቅጽል ስሜ ሆቢ ይባላል። ዳንሰር እና ኬሮግራፈር ነኝ። ስሜ ሀምዲ መሐመድ ይባላለሁ። በቲክታክ ስሜ አፍሮ ሀምዲ እባላለሁ። ማርክ እባላለሁ፣ ብዙ ነሀረጋ በመባል እታወቃለሁ። የቲክታክ ስሜ ደግሞ ማርክ ይባላል። እሺ እኔ ቤኪ አፍሮ ባላለሁ፣ ሶሻል ሚዲያ ላይ ሁላችሁም እንደምታውቁት ቤኪ አፍሮ ባላለሁ። እኔ ደግሞ ስሜ ሄዋ ነጉስ ይባላል። ያው በሶሻል ሚዲያ ስሜ ያው ሄቪ ነው ስሜ ሊዲያ ንጉሴ ነው። በቲክቶክ ስሜ ደግሞ ሊዱ ነው። ስሜ ስሜ በኖርማል ስሜ ሚፍታ ይባላል። በቲክቶክ ስሜ ደግሞ ሊና ናት። ያለፈው ዙር አሪፍ ነበር። እኛም ከሱ ተነሳሽነት ነው ሁለተኛውን ዙር ለመግባት ያሰብነው እና ብዙ ነገር አይተንበታል ተምረንበታል የእኛን ደግሞ ከሱ የተሻለ አሪፍ ለማድረግ እንሞክራለን። የባለፈው ዙር አሪፍ ነበረ። እኛም ደግሞ አሁን አሪፍ አድርገን እንደምንሰራ በተነሳሽነት እዚህ መጥተናል። በጣም ናይስ ነበር፣ ያው ፍቅርም ምንም ያው ሁሉንም ሀገራችን ያዘለ ነገር በማስራታችን በጣም አሪፍ ነው። ሁለተኛ የመጀመሪያው ሲዘን በጣም አሪፍ ነበረ፣ ለዳንሰር እንደ ዳንሰኛ ዳንሰኛን ትንሽ ሀይ ሌቭል ሰቶታለና ብዙ ነገሮችን ደግሞ አግዟል፣ ኦፖርቹኒቲ ሰጥተዋልና በጣም አሪፍ ነበረ። ሁለተኛውም አሪፍ እንደሚሆን አልጠራጠርም። እሺ የመጀመሪያው ዙር ሰለሜ ሰለሜ በጣም አሪፍ ነበረ። በጣም ያዝናናና በጣም ፈታ የሚያደርግ ነበረ። ጎብዝ ጎብዝ ጓደኞች ነበሩ እዛ ላይ አሪፍ አሪፍ ዳንስ አይተናል። በጣም አሪፍ ስራ ነበረ። ዓባይ ቲቪ ለዳንሰኞች አሪፍ እድል ይዞ ነው የመጣው። አንደኛ ዙር በጣም ፒስ ነበር። አዎ እሱ እንዳለው ነው። ያው እኔ የመጀመሪያም ስለሆነ በጣም ከበድ ያለ እንትን ነው። ሁሉም ተወዳዳሪያችን በጣም ጠንካራ ናቸው እና ደስ ይላል። እሱ እንዳለው ነው። በጣም አሪፍ ነበረ ማለት ላይክ ለዳንሰኞች ሞር በጣም ላይክ እንዲወጡ ወይም ደግሞ ላይክ ከተለመደው መንገድ በጣም ወጣ ብሎ ለዳንሰኞች ደግሞ በጣም አሪፍ ጥሩ ራሳቸውን የሚያወጡበት ስልች ይሄ ሌላ ጊዜ ላይክ በዳንሰኞች ላይ የምናየው ይሄ በክሩ ምናምን አንድ ላይ ሆኑ አቅማቸውን ሲያሳዩ ነው እንጂ እና እንደ ግል የራስሽን ክሪኤቲቪቲ በቃ የሆነ ዳንስን ለብቻሽ በራስሽ ጥሩ አድርግተሽ እንድታሳይ ሆነ በብዙ አንግሎች ዳንስን እንድታዩ አድርጎናል። በጣም በጥሩ መንገድ አልፎ ነበረ። እኛም ደግሞ ኔክስት አሁን የምንወዳደረው ከዛ ባልተናነሰ መንገድ አሪፍ አድርገን እንደምንሰራው በመጀመሪያው ዙር ላይ በጣም አሪፍ ነበረ። እና በጣም አሪፍ ክክርያ ከመጀመሪያ እስከ መጨረሻ አይቼዋለሁ። እና አሪፍ ነገር ላይ ነበረ። ያው ላይክ እኛም አሪፍ እንሰራለን ብለን እናስባለን። አሪፍ ላይክ አንደኛው ላይ እኛ እንድንመጣ አድርገውናል። ሁለተኛው ላይ ደግሞ ሌላ ሰው እንደዚህ እንደነሱ አድርገን ሰርተን ከዛ ያልተናነሰ ሰርተን ያው ሰው እንደምንስል ተስፋ እናደርጋለን። አሪፍ ይቻለ

አሪፍ እውቅና እንዲኖራቸው እና በቃ የምታዩት እድላቸው ከፍ እንዲል አርግቷል ብዬ አስባለሁ። እኔ ደግሞ የማስበው ያው ለዳንሰኞች አሪፍ እድል ነው ብዬ አስባለሁ። ለዳንሰኛ ብቻ ተብሎ የተዘጋጀ ፕሮግራም ስለሆነ ያው እዛ ላይ ብዙ ችሎታቸውን አሳይተውበታል ብዬ አስባለሁ እና አሪፍ እድል ነው ይዞልን የመጣው። ለመታወቅ ቢሆን በጣም አሪፍ በጣም አሪፍ ለዳንሰኛ ሞር ኦፖርቲኒቲ ልሰፋ ብሎ መምጣቱ ምናምን እኛም ደስ ብሎናል። ላይክ ያየነው ነገር ምናምን ብዙ መሻሻሎች ደግሞ እኛ የመጀመሪያዎቹ ላይ ትንሽ የሆነ ነገር ነበር። ከዛ በኋላ ብዙ መሻሻሎች እየተወራ መጥቷል። ምናምን እኛም አሁን ስንሰማ ያለው ነገር በፊት የነበረውን ችግር ምናምን ተቀርፎ ሰምተነዋል። አብዛኞቹን ነገር ቻ በጣም አሪፍ ነበር። አሁን ደግሞ ሞር አሪፍ ነው ያገኘነው። ያው እነሱ እንዳለ በጣም ጸደኝ ነው፣ ተመችቶናል። የዳንስ አቅማችን እናሳያለን ብለን ተስፋ እናደርጋለን። በዚኛው ዙር እናሸንፋለን። አዲስ ነገር መጥቷል ማለት አቅማችንን ሞር አውጥተን እንድናሳይ በጣም ትልቁን ቫሊዩም ተጫውቷል። ያው ብዙ ጊዜ ዳንሰኛ ሲባል በኔጌቲቭ ነው የሚታሰበው እና ያን ነገር አሳይቶናል ብዬ አምናለሁ። በዚሁ አጋጣሚ እናመሰግናለን። ለዳንሰኛ ብዙ ነገር እንትን ብሏል። እንደዚህ አይነት ኦፖርቹኒቲዎች ብዙ ጊዜ ተፈጥሮ አያውቅምና ዳንስ እየቀዘቀዘ ያለበት ሰዓት ላይ ነበረ የመጣውና ትንሽ ከፍ አድርጎታል። አሁን ደግሞ የባሰ ከፍ እንደሚያደርገው አንጠራጠርም። በጣም አሪፍ እድል ነው ይዞ የመጣው፣ እያስባለ ሰለሜ ሰለሜ በጣም አሪፍ ፕሮግራም ነው። ምንድን ያደረገኝ ምክንያት ምንድነው? ኢትዮጵያ ውስጥ ብዙ የዳንስ ውድድሮች ነበሩ፣ ግን ተጀምረው የማያልቁባቸው ነገሮች ነበሩና ሰለሜ ሰለሜ እንደ አንደኛው ዙር እንዳየ ነው አሪፍ ነበረ። በቃ ተጀምረው የሚቆም ሳይሆን የሚቀጥል ነው እስከ መጨረሻው የሚቆይ ዙር ነው። ተማምነንበት የምንወዳደርበት ጊዜ ሰተን የምንወዳደርበት ውድድር ነው። አሪፍ ውድድር ነው ሰለሜ ሰለሜ ያው ደስ ይላል ማለትም ዳንሰኞችን እኛ ዳንሰኞችን ለመታየት እድል ኖሮናል እና እንትን ላይ የሚረሩ ተመልካቾች ላይ ብዙ እንድንታይስ አርግቶናል። በብዙ መንገድ አሪፍ ነገር ይዞ መጥቷል ያስባለሁ። በአንደኛው መንገድ ብዙ ጊዜ ዳንሰኞችን የምታያቸው በሶሻል ሚዲያዎች በራሳቸው ፔጅ፣ ዩቱብ፣ ቲክቶክ ስልሽ ነው ፖስት ተደርገው ወይም ደግሞ ዳንስ ሲሰሩ የምናየው ወይም ደግሞ በቃ ላይክ በእኛ ኤጅ ያሉ ስለ ዳንስ የሚያውቁ ሰዎች ብቻ ነው ዳንስ ሊመለከቱት የሚችሉት። በሰለሜ ሰለሜ ደግሞ በዚህ ፕሮግራም ደግሞ ሲመጡ ሁላችንም ላይክ ትልቁም ትንሹም ከህፃን እስከ አዋቂ ነው የሚያየውና ሁሉም ያለው አመለካከት የሆነ ወጣ ብሎ እንዲያይን የሆነ በሰፊ መንገድ ዳንስን ተደራሽ እንዲሆን አድርጓል ብዬ አስባለሁ። በደንብ ዳንሱ ጎልቶ እንዲወጣ ኢትዮጵያ ውስጥ ሀሪፍ ሚና ተጫውቷል። ትልቅ እድል ነው፣ እና በጣም አሪፍ ነገር ነው። በሰፊው ማለት ነው ለእኛ ለዳንሰኞች በጣም አሪፍ ላይክ አንድ ስቴፕ አንድ ሌቭል ከፍ አድርጎታል ብዬ አስባለሁ። ከዚህ በፊት የሰራ ነው በክሊፕ ካሳው ኳኳ የሚለውን ዘፈን በመድረክ ደረጃ ደግሞ ይዳሩ ክሊፕ የዘይዋ ግርማን አዲሱን ዘፈን እና አንተን ደግሞ መድረክ ኮንሰርት፣ ደግሞ ሳሌም ነቲን በጣም ብዙ ነው ግን፣ ከምናስታውሳቸው አንደኛው እና ቀደምት የምንለው የሮፍናን ዶርዴሊክስ ክሊፕ ነው። ሁለተኛ አበረት ጉቶ አበራ ማለት አነቱ ነቱ ሲሶሶ ባሌ። እዚህ ላይ ፊቱ ተጠቅሟል። በኔ እሱ የመግባት እድል ነበረው፣ ግን እንዴት ነው የኦሮመኛ ዘፈን ላይ በኦሮመኛ ዘፈን ላይ ወጣ ወጡበት እና በዛ ምክንያት እሱ ሁለት ስራ አለ ቴክኖ አሁን የመጣው አይ ቲንክ ፍሊፕ የሚያደርገው ስልክ ስካይ ላይት የተዘጋጀው ማለት ያንን ኢቨንት እኛን

ብዙ ስራዎችን ሰርተናል። ክሊፕ፣ ኮንሰርት፣ ማስታወቂያዎችን ሰርተናል። በዛ ላይ በተጨማሪ ከዚህ ወጣ ያለን ኮሪያ ኬፓፕ እንሰራለን። ኮሪያ ነክ ነገር ብዙ እንሰራለን እና ስቴጆችን ብዙ ሰርተናል። ኬፓፕ ፌስቲቫል ብዙ ተወዳድረናል። ውድድር እና አንደኛ ሞት እናቃለ

ስራዎች መካከል እነ ሮፍናን ታምር ግዛው፣ እነ ሳሚ፣ እነ ብሩክጃኒ፣ ናሆም መኩሪያ ኮንሰርቶች ደግሞ ያው ነፂ ነፃነት ቲክታክ ላይም በተወሰነ መልኩ አለኝ እንቀሳቀሳለን። ያው ቅድም እንዳለሆነ የተወሰነ አብረን ሰርተናል፣ ያው የነፂን ኮንሰርት ሰርተናል ብሩክጃኒ ሲማ ምናምን ሰርተናል። የተወሰኑም ያልተለቀቁ ገና ኢዲት ላይ ያሉ አሉ እና እነዚህን የመሳሰሉ ሰርተናል። በዳገዜናሶማገእኔ ደግሞ ከዳይ ጽጌ ኮንሰርት ከዳይ ጽጌ ከአንድ የሰቶችአለው በሐዋሳና በአዲስ አበባ ላይ ያለው ሲቀጥል ደግሞ ከታዋቂ ድምፅ የሰራው ደግሞ ከጌቱ ጋር ነው። ሌሎቹ ደግሞ ታዋቂ ስላልሆኑ ነው እንጂ ሰርቻለሁ ከዚህ ቀደም ብዙ ዘፈን ክሊፖች አልሰራውም፣ እኔ የተወሰኑ ናቸው። ከዛ መሀል የዲበኩሉ ዘፈን ላይ የዛሬ ሁለት ዓመት የተለቀቀ ዘፈን ላይ እዛ ላይ ሰርቻለሁ እና አንዳንድ ቫይራል ያልወጡ ሙዚቃዎች ላይም እዛ ላይ ሰርቻለሁ። ማቀስራስተሶአፍሶመሰሶጎመጎበዳአስታውሳለው ለመደረጃ ስንገና እኔ ከህዋን ጋር ሰርቻለሁ። አዲስ አበባ ብዙም ስላልኖርኩኝ አንድ ድል መቶልኝ ከህዋን ጋር ሰርቻለሁ። ችግር የለውም ዋናው ክሊፕም ሆነ እስካሁን ድረስ በያሪነቁ ደስ የሚለውን ክሊፕ አብሬው ሰርቻለሁ ከዚህ በኋላ ደግሞ ቆንጆ ቆንጆ ስራዎች ሰርቻለሁ አሁን በቅርቡ ህዝብ ጋር የሚለቀቅ ቆንጆ ስራዎች ይመጣሉ በጣም ደስ ነገሮች ስለምንታወቅ አብረን ስለምንሰራ ይቀሉናል ብዬ አስባለሁ። እና አብረን ስለደርሰን ደስ ስለ ብሶ ይለናል በእናትና አባት አደለም ግን ኦልሞስት ወደ ዘጠኝ ዓመት አብረን በጓደኝነት ሆኗል። ኦልሞስት ወንድማማቾችን ማለት ይቀላል። እናንተ እንደምታስቡት መንታ ነን አብዛኛው ሰው ጋር የፈጠርነው የመንታ እንትን አለ ሀሳብ አለ። እሱን በደንብ እዚህ ላይ እናሰርጸዋለን እና እኔ ደስ ብሎኛል። በጣም እኔ በጣም ደስ ያለኝ እውነት አንደኛ ያው ከመንታም አልፎ አንድ ሰፈር ነን፣ በዛ አንድ ቤት በሉ አብረን የመስራት እድላችን በጣም ሰፊ ነው ምናምን ነገር በመንታነታችን ምን በመንታነታችን አሁን በእኔ ልጠቀም ነው እንግዲህ ይህን ፊት ለምንጠቀ ወን ነው ይጠቀማለ በጣም አቅማችንን እዚህ ላይ በደንብ እናሳያለን። እያስባለሁ አብረን እስከዛሬ የነበረው ከዚህ በላይ ደስ ወደ ያው ማርክ እንዳለው ነው። ያው ረዲ ወንድማሞች ማለት ይቻላል፣ እና ከማርክ ጋር ስለደረሰኝ ሞር በጣም ደስ ብሎኛል ማለት ነው። ያው ደማችንም አንድ ነው፣ እና በጣም ደስ ብሎኛል። ደስ የሚል እና ጎበዝ ነው፣ በሪ ደስ ብሎኛል ከሱ ጋር መረስ። እሺ ከህይወት ጋር ስለደረሰኝ በጣም ደስ ብሎኛል፣ ምክንያቱም ጎበዝ ነች። በጣም ስደንስ ፓወር አላት ምናምን በደንብ እንድደንስ የምትረዳኝ ልጅ ስለሆነች በሀሳብም በአይዲያ የምታግዘኝ ጎበዝ ክሬቲቭ የሆነች ልጅ ስለሆነች ከዛ ጋር ስለደረሰኝ ደስ ብሎኝ፣ በነገራችን ላይ አንድ ሀገር ነው የምንኖረው። አብሮ አደግነን በጣም አሪፍ ነው። ለእኛ አሪፍ በጣም ማለት ምን እናሱ ዛሬ ልጆች ነን እና እዛው አንድ ላይ ነበር ድሮ እንሰራ ነበረው። አብሮአደግነን አደግነን ምናምን እና ላይክ እዚህ ሰለሜ የሰለሜ ፕሮግራም ላይ ደግሞ አንድ ላይ አንድ ቲም ሆነን ስንወጣ ደግሞ እኔ ላይክ አምስተኛ ሆነን ያለው ቢኮዝ ላይክ ከማውቀው ሰው ጋር ሀሪፍ ሀሪፍ ቆንጆ ስራዎች ቶሎ መግባባት ስለምንችል እንዘራለን ብዬ አስባለሁ። እኔ ሙዚቃ ማዳመጥ፣ ጓደኞች ማግኘት፣ ከነሱ ጋር አሪፍ ጊዜ ማሳለፍ እኔ ቤስ ፑል በጣም ያዝናኑኝ ነገሮች ናቸው። ግን ያዝናናኝ አምስት ደቂቃ ነው ይዘዌ ለንትንን በላ አምስት ደቂቃ ቆይቶ በጣም ቀልዶች በራሳችን እንጂ የሚያደርጉን ይዘ ራሳችን ከምፈጥረው እነዛ ነገሮች እንጂ ያደርጉናል። ስለኛ ስለኛ ሙዚቃ ማዳመጥ፣ ኳስ በጣም ነው የምወደው የምር ይመስላልና ስ መሰል ኳስ በጣም ነው የምወደው። እኔ ኳስ ስለምወደው ኳስ በጣም ነው ያዝናናኛል። በትርፍ ጊዜ ኳስ ምናምን ጮታ እኮ ደስ ይለኛል እኔ ከዳንስ የሚያዝናኝ ነገር ከዳንስ ውጭ የሚያዝናናኝ ነገር ምግብ መብላት ነው። በጣም ምግብ መብላት በጣም የሚያዝናናኝ እና ከጓደኞቼ ጋር ማድረግ ምናምን እዚያ አይነት ነገሮች ያዝናናኛል። አብዛኛውን ጊዜ ከዳንስ ውጭ ትያትሮች ሁን መወደ ደስ ይሉኛል። ድራማቲክ የሆኑ ነገሮችን ማየት ያስደስተኛል። እኔ ከዳንስ ውጭ ሌላ የሚያዝናናኝ ነገር ፎከስ አድርጊ እሱን ስለማድረግ ሙዚቃ መስማት ያ፣ ትክክል። እሱ ያዝና ሙዚቃ መስማት ያዝናና፣ ያው ዳንስ ነው። ቃሏን አምኜ ስቀርባት

ዩና ወደ ኔ ቅረቢ ቤታችን እንዳይስ የምለውን ሰሜን እፉለ ቢዋድ መችሎ ዝም ይላል። እንታን ስለማይጠቅሞ ስለሰው ያወራል። ኦ ያወራል። ትንሿ ናርሴማን እያያችሁ ኤስ ዜሮ ስድስት ቮት በማድረግ ፍቅራችሁን አሳዩ። አዎ ባባይ ቲቪ የኤስኤምኤስ መስመር ዘጠና ሶስት አምሳ አምስት ላይ ቦት በማድረግ ፍቅራችሁን ያሳዩ። ፋኖቻችን እስኪሁን ነገር ብላቸው ቦት አንጀት ብላ ደግሞ ቦት ኡሪ ፋሚሊ፣ እስከዛሬ በእናንተ ምክንያት እዚህ ደርሰናል። ብዙ ስራዎችን በእናንተ ምክንያት ነው የሰራ ነው፣ በዚሁ እናመሰግናለን። ከዚህ በኋላ ትልቅ ውድድር ይጠብቀናል ብዬ ያስባለሁ። እሱንም በእናንተ ወገዛ እናሸንፋለን። ያው ከዚህ በኋላ ያሉትን በጣም አሪፍ አሪፍ ስራዎች ይዘን እንመጣለን። ተረጋጋ አብረን አንለውም ብቻ በአባይ ቲቪ ኤስ ኤም ኤስ መስመር ዜሮ ሰባት ሰው እዛ ላይ ቮት ማድረጋችሁን አድርጉን። ግዴታቸው ነው። በጣም ብዙ ስራዎች ነው የእዛን የምንመጣው ላይክ ማጠብቁት

አዎ በአባይ ቲቪ ኤስኤምኤስ መስመር ላይ 9355 ኤስኤስ 08ን በማስቀደም ቮት በማድረግ ፍቅራችሁን አሳዩ። ፒሳውት ሁሉም ጎበዝ ጎበዝ የሆኑ ዳንሰኞች አሉ። በአባይ ቲቪ ኤስኤምኤስ መስመር 9355 ላይ ኤስኤስን በማስቀደም ኤስኤስ 09 ብላችሁ ቮት አድርጉ። በአባይ ቲቪ በኤስኤምኤስ 9355 ላይ ኤስኤስ 10ን በማስቀደም ቮት በማድረግ ፍቅራችሁን አሳዩ። ምታሸንፉ ይመስላችኋል?

ተመልካቾቻችን፣ ዳኞቻችን፣ አስር ጥንድ ጥንድ ተወዳዳሪዎቻችንን በደንብ ከእናንተ ጋር አስተዋውቀናል። ምን እንደሚያስደስታቸው፣ ምን አይነት ስራ እንደሰሩ ከእናንተ ጋር በደንብ ተዋውቀዋል። ሳምንት በሚገርም ዳንስ፣ በሚገርም ብቃት እናንተ ጋር ካች እንላለን። ይህን የመሰለ ዳንስ፣ እነዚህን የመሰለ ደናሾችን ማበረታታት፣ ቮት መስጠት የእናንተ ተግባር ነው ልክ እንደ መጀመሪያው ዙር ማለት ነው። የአሁኑ ደግሞ የሚለየው በሚገርም ሴትአፕ በሚገርም ሁኔታ ነው ይዘንላቸው የመጣ ነው። ይህ ሰለሜ ሰለሜ የዳንስ ውድድራችን ነው። እኔ ዳኔ አፍሪካ ነኝ ፕሮግራሙ